ስራ ይስጥሽ ደሞ ሁንቺ ማናት መቼም ጥሩ የተሰብ ነው። የልጅነት አበባሽን እንዳለ ነው ሆነ አስቴርዬ። ታምራለች አይደል? ሰላምዬ አያትሽን እንዲ ነው የምታናግዳቸው? አፈር በበላ በልጅነት እንዴት ይቺ ቅዳር እንደመጣላት ስትለኝ፣ አያቴ ነው ማለት ያለብሽ ያልነበርኩ ግን እኮ እኔ ምንም ሸልጅም፣ ዝም ባየት ዋክሽ እንደዚህ መርበት በት ሁሌ ትወዳለች። ደህና ነሽ ግን አይደለ? አዎ እግዚአብሔር ይመስገን በጣም ደህና ነኝ። ታሪክሽን ሁሉ ሰማሁት እኮ ስንቱ መከራ ፍርሽን የመጣሽው ልጅ እንደዛ ነው ብለው ነው አንቱ ልት፣ ነው እንደፈለግሽው ልክ እንደ ልጅነትሽ አያቴ እያልሽ እንድታወሪ ነው ምፈልገው። እሺ ለምዶብኝ ነው እኮ ምን አይነት ስርዓት ያለው ቤተሰብ ነው ያሳደገሽ መሰለኝ አረ፣ እኔ አልተቀየምኩም። ባትቀየምኝም፣ እንደዛ መናገር አልነበረብኝም። ችግር የለውም ይቅርታ የማድረግ ልምድ ካለሽ፣ በጣም ጥሩ ልጅ ነሽ ማለት ነው። ይቅርታ ማድረግ እኮ ለራስ ነው። ለአንቺ ይቅርታ ሳደርግ፣ በተዘዋዋሪ ለራሴም ይቅርታ እያደረኩ ነው።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 እንደምትፈለግና ስለ እሳቸው ሊያወራትና ሊያማክራት ሲፈልግ ወደ ስራ ቦታዬ እስመጣ እመጣለሁኝ በእሳቸው ጉዳይ ከሆነ ሀናን ማውራት ትችል ነበር ስትል ለዶክተሩ እጠየቀችው። ሀንዬም በጣም አሳዝናና ተክዛ ለአሲር አዝና ነግረዋለች። ብዙ ገንዘብ እንደተጠየቀችና እድሌም ነው ስትል ያታደልኩም ሰው ነኝ ስትልም ለአሲር ስትነግረው በገንዘቡ ጉዳይ ከሆነ አታስቢ በማለት ማለት ለሃንዬ አጽናንቷታል። ኖላዊም የተጨነቀችበትን ነገርም ለሃንዬ ምን እንደሆነም ቢጠይቋት እሷ ግን ምንም አልሆንኩም ስትል ለኖላዊ እመለሳለኝ። የወይዘሮ ሜላት እናትም ልጅ ቸኩለሽ አትወስኒ፣ የልጅቷን ነገር ግን በደንብ አስተውለሻታል ወይ ብለው ለወይዘሮ ሜላት ሲጠይቋት፣ ወይዘሮ ሜላት በሃና ጉዳይ ከሆነ እማዬ ምንም ነገር ልሰማሽ አልችልም። ቤቴን እየበጠበጠችው ያለችው ልጅ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

እየተባባሉ ነበር። እና ሆስፒታል እንደገባሽም ሰምቻለሁ፣ ለካ ወልደሽ ነው። ልጅሽ የታለ? ሲሉም የሰላም ሀያት ለሰላም ሲጠይቋት አባቱ ጋር ነው እየተማረ ነው ስትልም መልሳላቸዋለች ይህን ያህል አድጎም እነወይ እያሉ እሳቸው ቀልደውባቸዋል። ሰላምዬ ወደ ሀሴት ጋር ገብታ ተነሺ ቁርስ እናዘጋጅም እስትላት ከዛ በፊት ስልኳን እየነካካች ነበርና ሰላምን ስታያት ጥቅልል ብላ ትተኛለች። ምን አይነቷን ግንድ አንጥተው ነው ያጋደሟት? ተነሺ፣ ሰዓቱን አይተሽዋል ወይ? በዚህ ሰዓት እንዴት ትተኛለሽ? ቁርስ እናዘጋጅላ ስትላት እኛ ምን ቤት ነን? ሰራተኛዋ የት ሄዳ ነው ሀና ተስራ መስ ስትል ሀናን ነወይ እንደዚያ የምትይው ትንሽና እናዘጋጅም ብላት ሁለቱ ቁርስ ለማዘጋጀት ወስኗል። ኖላዊም ተቀምጠው አባዬ መተኛት አለብህ አረፍ ማለት አለብህም ስትል ለአባቷ ስትናገር እኔ ሁልጊዜ የምተኘው አስክሬን ወይ መቀመጥም አለብኝ ብለው ለሀንጌ ነግሯታል። ወደ ስራ ቦታ መመለስም እንዳለባት ለአባቷ አተናግራ እሳቸውን ፈቅደውላት ወደ ስራ ቦታዋ ስትመለስ የወይዘሮ ሜላትን እናት እቤት ስታገኛቸው እደንግጣ እሳቸውም ሲያዋት ይደነግጣሉ። አያቴናቸው ተዋወቂያቸውም እስትል ሰላም አስተዋውቃታለች። ጎንበስ ብላ ጉልበታቸውን እስትስም እሳቸው ተገረመው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 የሰማሹ ነገር አለ ብላ በእስሬት እና በቁጣ መልክ ለሃና ስትነግራት እኔ የሰማሁት ነገር የለም ብላ ተናግራለች። አሁን ምን እየሰራሽ ነበር ብላ ስትቆጣትም ለእናትሽ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 የነገረኝም ነገር የለም ስትል ለወይዘሮ ሜላት ነግራታለይ ሀሴትም እየተረበተበተች ሴትዮዋን ስላየቻት ለወይዘሮ ባዩሽ ደውላ ለባዩሽም ስትነግራት ነግራት የምን አይነት ሲቃይ ውስጥ ነው የገባሁት? ደግሞ ይች ሰው ማናት? ዘመደ ብዙ ሰው ሆኛለሁ እያለችም ለእሷ እየመለሰችላት ነበር። የወይዘሮ ሜላት እናት እንደሆነች ወይዘሮ ባዩሽም ነግራት ነግራታለች። የወይዘሮ ሜላት እናት ወደ ሀሴት ክላስ ሲገቡ ይዘዋት ይዛት ሰላም ስትገባ ማናት ደግሞ ይቺ? ብለው ኮስተር ብለው እሷን ሲጠይቋትም ይችናት በኢንተርቪው ተደርጋ ቀርባ የኛል መሆኗ የታወቀችው ብላ ለአያቷ ስትናገርም፣ እሳቸው ልጄን ልጄነሽ ብለሽ ልጅሽ ነኝ ብለሽ ልጄን አታለርሻታ አይደለ ብለው በጣም ተናግረት ነበር። ምን ሆናችሁ ነውም እያለች ሀሴት በፍራቻ ውስጥም ብትሆን ለሰላም አያት መልሳለች። እሳቸውም በጣም ተናደዋል። ይች ልጃችን ያችኛዋ ናት ሀና ሰራተኛችን ብላ ሰላም ስታስረዳ ምንድነው ግራ የምታጋቡኝ እኔ ኮ ይቺ ሰራተኛ ያችኛዋ ልጅ ነው የምትመስለውም ብለው ለሰላም እሷን መልሰው ላታ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 ላ ብላ እናቷን ጥላ ከክላስ ትወጣለች። ምግብ ሰርታ የወይዘሮ ሜላትን እናት እጃቸውን ልታስታጠብም ስትሄድ እኔ መታጠቢያ ቦታ ሄጄ እራሴ ታጠባለሁ ሲሉም ለሀንዬ ሲነግሯትም እሳቸው እሷ ደግሞ እኔነኝ የማስታጥባችሁ ብላ አስታጥባቸው ምግቡንም እንደምታቀርብላቸው ስትነግራቸው በልጅነቷ የምታደርግላቸውን እንክብካቤና ለእሳቸው የምታደርገውን እጃቸውን ስታስታጥባቸው እንዲሁም ቦታ እንኳን እንዳይ ተጠቀም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 ያው የምትሰቂው በቆምሽ በኔ እየቀለድ ሽብኝ ነው ወይ? እያለችም ሀና ሃናን ሀሴት እየነገረቻት ነበረ። እውነቱ ምርመራው ይለይለታልም ብላ ለእሷ ስትነግራት ውርደትሽ እየታየኝ ስለሆነ ነው እኔ የምፈራሽ መስሎሽ ነው ወይም እስትላትም መልሰላታለች። አንችን አንቺን እዚህ ጋር ማነቅም እችላለሁ እስትላት እውነቱ እሲ ላይ ታውቂያለሽ እኔ አልፈራሽም ብላ ሀና አስትነግራታለች። በጣም እተናዳና ያ ውጤቱ ሲመጣ የሚለይ እንደሆነም እትነግራታለች። ሀሴት በጣም እፈርታ እልህም ጭምር ተሞልቶበታል። ሰላምም ምንም ቢፈጠር ምንም ከሀንዬ ጎን ናት። ለአያቷም የነገረቻትም እሷ በጣም ጥሩና መልካም ሰው ናትም ስትልም፣ እንደ ሰላምዬ እንኳን አትሆንም አንቺ በልጅነትሽም እያሉ ሀንዬን እየነገሯት ነበረ። እኔ ሰላምዬን በጣም ነው የምወዳትም እኮ ስትል ለአያቷ መልሳለች። በመጨረሻም ለአሲር እደውላለታለች። አንቺ ልጅ እየናፈኩሽ ነው መሰለኝ ቶሎ ቶሎ ስልክ መደወል አብስተሻል ለሀንዬ ብሎ ለ ሀንጌም እነግሯታል በአባቷ ጉዳይ ልታወራና አባቷን እንዲጠብቅላትም ከአጠገባቸው እንዲሆን ነበር እሱ ጋር የደወለችው። በሳቸው ጉዳይ ከሆነ ምንም ነገር እንዳታስቢ ሀንጌ ብሎ ለሀንጌ ነግሯታል። አሴር ለአኖላዊ ማንጎ ገዝቶላቸው እገብቶ እሳቸው ደግሞ ያንን ማንጎ ሲሰጣቸው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 ይናገራል በልጅነቷም የወይዘሮ ሜላት እናትም ሲያስታውሱ ማንጎ ገዝተውላት ለሀንዬ ሲሰጧት ማንጎ እንደማትወድ ለሰላምዬ ማንጎ ለእሱ አሙስ እንደሚገዙላትም ነበር። በዛሬው ቪዲዮ ላይ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ።